ሰላም፣ እንዴት ናችሁ ቤተሰብ? ሁሉ ሰላም ነው ወይ? ዛሬ በሌላ ቪዲዮ መጥቻያለው። እንደምታዩት ዛሬ ማርኬቱ ሬድ ነው እና ኦንሊ ሬድ ብቻ ሳይሆን ቢትኮይን ከመቶ ሺህ ዳላር ወርዶ አሁን ዘጠና ስድስት ሺህ ዳላር አካባቢ ላይ ነው ያለው፣ 96.7 ሺህ ዳላር አካባቢ ላይ ነው ያለው። ይህ የሚያሳየው የቢትኮይን ሞመንተም በጣም ሉዝ እያደረገ ነው ያለው እና ግዙ ይሉናል ሽጡ ይሉናል፣ ግዙ ይሉናል ሽጡ ይሉናል። ኤኒዌይስ ምንድን ነው የሚለውን ቻርቱን ለማየት እንሞክራለን። ሎንግ ታይም ነው ቪዲዮ ከሰራኝ ክሪፕቶ ሪሌትድ። ዛሬ እንግዲህ ብቅ ብያለኝ። ዛሬ ኖቬምበር 14 ነው ኦልሞስት ቢና አካባቢ ነው ነው ያለበት አካባቢ ላይ እንደምትመለከቱት ኢቴሪየም ሶስት ሺህ አንድ መቶ ስልሳ ስድስት ዳላር ላይ ነው ያለው። ኦሞስት 4000 ምናምን ደርሶ ነበር። 4500 አካባቢ ደርሶ ነበር ኢቴሪየም። ሌላ ምን አለ? ቢንቢ ቢንቢ አንድ ሺህ ምናምን ደርሶ ነበር። ሶላና ኦሞስት 300 ዳላር ደርሶ ነበረ ላስት ታይም ከማስታወሳቸው ማለት ነው። ይሄ ዶጅ ኮይን ኦሞስት 30 ሳንቲ ምናምን ኦሞስት 40 ሳንቲ አካባቢ ድረስ ነበረ። ካርዳኑ እንደዛው። ሊኩዊድ አይ ሚን ሃይፐር ሊኩዊድ ይሄንን ኮይን ከቻላችሁ ይሄንን ይሄንንና አስተር የሚባለውን ኮይን ለማየት ሞክሩ። ኤስቲአር ኤስቲአር እነዚህ ሁለቱ ኮይኖች ቴንደንሲያቸው እንትን የመጨመር እንትናቸው በጣም አይ ነው ኢቲንክ ይሄ አርባ ምናምን ዶላር አካባቢ ደርሶ ነበረ። ሚስቴክ አርባ ዘጠኝ ዶላር አካባቢ ነበረ ከዛም በላይ ጨምሮ ነበር፣ ግን ጀስት ባለፉት ወራቶቹ ስናይ አርባ ዘጠኝ ዶላር አካባቢ ነበረ። አል ራይት ይሄንን ካልን ወርስ ሱዊ ሱዊ አካባቢ ልክ ሆነ ያህል ገዝቼ ነበረ። ሌላ ምን አለ? ይሄንን ኮይን አስራ አንድ ሳንቲ ምናምን ገዝቼ አስራ አምስት ሳንቲ ይሸጫለኝ። የትራምፕ ፋሚሊዎቹ ወርልድ ሊበርቲ ፋይናንሻል የሚባለው ሌላ ምንድን ነው የሸጥኩት ፔፔ ይሆናል ፔፒ ያለኝ ፓምፕ ፋን ወደ 8ኒያ 0.008 አካባቢ ላይ ሸጭ ይሄንን በት ወርዶ የነበረ ጊዜ ላይ ተመልሸ ይሆናል። ይሽ ያለውኝ ፔንጊ የታለ ቢ አልፌ በፊት የገባንበት አካባቢ ፕራይስ እየመጣ ነው ያለው ን እንደዚ አካባቢ ነው የገባ ነው። ከዚህ በፊት ይሄንን ኮይን ኦልሬዲ ሸጫለሁ። ምንም አይነት ኮይን የለኝም። ዩ ሌላ ምንድን ነው ያየነው? ነው ይህንን ይመስላል። አንዳንድ ፕራይቬሲ ኮይኖች እየመጡ ነው ያለው። ቢካዝ አይታችሁ ከሆነ ትሬንዱ የፕራይቬሲ እና ሞኔሮ ዚ ዚ ካሽ ሌላ ምንድን ነው እነሱ ነበሩት፣ ትሬንድ ሲያደርጉ የነበሩት ሰው እነሱ ኮይኖችን ለማየት ሞክሩ። የትኛው ኮይን ነው ሰሞኑን ሲሲ የሚል ነገር ነው። ካንተን ኔትወርክ እንደምታዩት ዊክሊ ላይ ስትሄዱ ምንም አይነት ዳታ አታዩም። ከዊክሊ ውጭ ኖቬምበር ቴን ነው ሪሊዝ የተደረገው። 14 ሳንቲ ነበረ፣ አሁን 11 ሳንቲ ላይ ነው። ፕራይቬሲ ኮይን ነው ይህ ኮይን። ሞር እኔ በምለው እንዳትሄዱ ሞር ሪሰርች አርጉ። ይህ ኮይን ሜይቢ አይ ነው ዋጋው ሊጨምር ይችላል። ሞር ስለ ፕራይቬሲ ፕራይቬሲ ላይ ሪሌትድ የሆኑ ኮይኖች የሚጨምሩ ከሆነ ይህም ኮይን ሊጨምር ይችላል እና ይህንን ኮይን ለማየት ሞክሩ ራይት። ይህንን ያህል ካልን ቻርቱን ሄድ እና ቻርት ለማየት እንሞክር። ቅድም ቢትኮይንን ሳይ ነበር። ኦኬ፣ ከዚህ በፊት የቱ ጋር እንደነበርን ስለ ቢትኮይን ምናምን ስሰራ ማለት ነው። ግን እዚጋ ሁለት ግሪን እንትኖች ይታኛል። ሜቢ እዚህ አካባቢ ይሆናል ያቆም ነው። ግን ትዝ የሚለኝ ምንድነው ቢትኮይን መቶ ሀያ ሺ አካባቢ ሊደርስ ይችላል ብለን ነበረ 120 ሺህ ዳላር አካባቢ ደርሶ ተመልሶ ወረደ፣ ተመልሶ ወጣ። 125 ሺህ አካባቢ እዚህ አካባቢ ነካ፣ ተመልሶ ወረደ፣ ደን ተመልሶ ወጣ፣ ተመልሶ ወረደ። አይታችሁ ከሆነ ደ ሆል ታይም ሲመጣ ሬስፔክት የሚያረጋቸው ፖይንቶች አሉ። ነገር ግን ሁልጊዜ ከዚህ በፊት እንዳየ ነው ማየት ያለብን ነገር ምንድነው ለመጨመር ከበፊት ከነበረው ሎ የሚቀጥለው ሎ የሚመጣው ሎ ከፍ ማለት አለበት ብለን ነበር። እሱን ነው ያየነው። እዚህ ጋ ሀዩ ደግሞ ከበፊተኛው ከነበረው ሀይ መሆን አለበት ብለን ነበረ። ከዛ ይሄን እንዳለ ሆኖ የአንድ ቀን አልሆነ ስንት ቢሊየን ዳላር ነው ምናምን ሉዝ የተደረገበት የክሪፕቶ ክራሽ ነው ይሄኛው ካንድል ተለቅላ እዚህ ጋር የምታዩት ይሄ ፍላሽ ወይ ትልቁ ካንድል የምታዩት እዚህ ጋ አንድ ቀን ክሪፕቶ ጀስት ዳምፕ ያደረገበት ታይም ነው ን ተመልሶ ባውንስ አደረገ። ሰስቴን አድርጎ አልቆየም። ሲወርድ ነው የምንመለከተው፣ ተመልሶ ወጣ። ሲወርድ ሲወጣ ሲወርድ ነው የምናየው። ነገር ግን ኦቨርኦል ስትመለከቱ የቢትኮይን ትሬንዱ የሚያሳየው ምንድን ነው? እንደሚወርድ ነው። ቢካዝ እዚ ጋር ያየ ነው ምንድን ነው? ሎው ነበረ፣ ሀይ ወጣ። ሎ ራይት ግን ከዚህኛው ሀይ ከፍ ያለ ነበረ። ሶ ዊ ጋት ሀይ። የሚቀጥሉት ቀናቶች ላይ ተመልሶ ምናለው አለ፣ ወረደ። ኦኬ ደን ሀዩ መሆን የነበረበት ለመቀጠል ማለት ነው ሽ ለሚቀጥለው ለማለፍ እዚህ አካባቢ ነበር መምጣት የነበረበት፣ ከዚህ ወይም ከፍ ያለ ከዚኛው ከፍ ያለ ነገር ግን ሀዩ አላለፈም። ን ወረደ። ሎዋችን የሚቀጥለው ሎዋችን የኛው ማለት ነው የኛው ኤሪያ ከዚህኛው ሎ የወረደ ነው። የሚቀጥለው ሀይ ከዚህኛው ሀይ እዚህ ጋ ከነበረን ሀይ ዝቅ ያለ ነው። ሶ አሁን ደግሞ ሌላ ሎው ሰራል። የሚቀጥለው ሊሆን የሚችለው ምንድነው? ሎው አሁን እዚህ ጋር ሎው ሰርቷል። ቴን ምን ልናደርግ እንችል ይሆናል? ሜይ ቢ አንድ እዚህ ጋር እንሰራለን፣ ቴን ድሮፕ ያደርጋል። ሜይ ቢ እነዚህ እንወጣለን፣ ቴን እዚህ አካባቢ ልንወጣ እንችላለን። ኦኬ ይሄ ዘጠና ሦስት ዘጠና አራት ዘጠና አምስት አካባቢ ላይ ሪስፔክት አድርጎ ሊቀመጥ ይችላል። ነገር ግን ያንን ኤሪያ ጠብቆ የማይቀመጥ ከሆነ ቢትኮይን ኔክስት ያለው እንትን ምንድን ነው፣ ከዚህም ሊወርድ ይችላል ስለማንፈልገው ይህንን ያህል ካየን ኔክስት የሚመጣው ምንድን ነው የሚለውን ለማየት እንሞክር። ኦኬ፣ ከታች ከሆነ ወጣን፣ ወረድን ን ወረድን። አሁን ከመቶ ሺ ወረድ ይወረድናል፣ ሰፖርት ኤሪያ ነው። ተመልሰን ባውንስ ልናደርግ እንችላለን። ኦፍኮርስ ኤኒታይም ኤኒቲንግ ሀፕን ሊያደርግ ይችላል፣ ክሪፕቶ ነው ነገር ግን ቻርቱ የሚለን ምንድን ነው? ይህንን ሪስፔክት አድርገን ካልተቀመጥን ይህንን ትልቅ ቻፒ እዚህ አካባቢ ላይ እንትን ካላለ ኔክስት የሚመጣው የት ነው? ዘጠና ሶስት ዘጠና አራት ዘጠና አምስት ሺህ አካባቢ ነው ነው። ይህንን ትተን ከወረድን ኤክስፔክት አድርጎ ቢትኮይን ከሰማንያ አምስት ሺህ ብር አካባቢ ዶላር አካባቢ ሊመጣ ይችላል። ኔክስት ኔክስት ለቢትኮይን የሚመጣው ኤሪያ የት ነው ብዬ የሚለው ኔክስት፣ ይህንን ሬስፔክት አድርገን ካልተቀመጥን ኔክስት ቢትኮይን እዚህ አካባቢ ላይ ሊመጣ ይችላል። ስትራፍ ኤስቲሜት ነው፣ እንትና አትበሉ። እንዴት ይሄን አልመጣም እዚህ አካባቢ አልመጣም ብላችሁ አትበሉ። ይሄንን መጀመሪያ ይሄንን ዘጠና ሶስት ሺን ሪስፔክት ማድረግ አለብን እሱን አላደረግን 86154 አካባቢ እስከ 84500 አካባቢ ላይ ሊመጣ ይችላል። ጀስት 85000 አካባቢ ሊመጣ ይችላላችሁ። አስቡት። ኦኬ፣ ዋት ኢፍ እሱን ሪስፔክት ባያድርግ፣ እሱን ሪስፔክት ካላደረገ ደን ይሄ ትልቁ ኤሪያ 70000 ዶላር አካባቢ ላይ ነው ያለው። ያንን ደግሞ ሪስፔክት አድርጎ እሱንም እንትን ካላለ ሞር ሻጮች ከመጡ ን ወደ 60000 ብር አካባቢ ተመልሰን ሰርቶ ልንወርድ እንችላለን። ወደ መንትሊ እናድርገው፣ ና ሞር መንትሊ ቢግ ፒክቸር ያሳየናል። የመንትሊ የሚያሳየን ምንድን ነው ሻጭ እና ገዢን ያለውን ሙቭመንት እንድናይ ያደርገናል። ኦኬ ትሬንዱ አሁን ምንድን ነው ያልነው ይሄንን ሪስፔክት ማድረግ አለበት 95 ሺህ አካባቢ ላይ። እሱን ካላደረገ 85 ሺህ አካባቢ ላይ ልንወድ እንችላለን። እሱን ደግሞ እንትን ካላለ 70 ሺህ ብር አካባቢ ልንወድ እንችላለን። ዶላር አካባቢ ልንወድ እንችላለን። ሶሪ ብር እያልኩኝ ነው፣ አንዳንድ ጊዜ ማውረው ን እሱን ሪስፔክት ካላደረገ እዚ ጋ ሰፖርት የሆነ እዚ ጋ ደግሞ ትልቅ ሬዚስታንስ ኤሪያ የሆነው የሚቀጥለው የት ነው? 60 ሺህ ዶላር አካባቢ ላይ ነው። ኦኬ እሱን ደግሞ እንትን ካላለ ወደ ሀምሳ ሺህ ዳላ እንመጣለን። ከዚህ በፊት ስናገር ሰምታቸው ከሆነ ትልቅ እነዚህ ሀምሳ ሀያ አምስት ሰባ አምስት ሰማንያ ዘጠና የሚባሉ ቁጥሮች ትልቅ ሳይኮሎጂካሊ የሆኑ ነንበሮች ናቸው፣ እና እነሱን ነንበሮች ሰፖርት ያደርጋል። ደን ይህንን ሀምሳ ሺህ ዶላር መያዝ ካልቻለን ን ከዚህ በኋላ ያለው የት ነው ሊመጣ የሚችለው? እነዚህ ኤሪያዎች ላይ እናመጣለን ማለት ነው። አርባ ሺህ ብር አካባቢ ን ከዛ ከወረድን ሌላ ሰላሳ ሺህ ዳላር ላይ ያለን ትንንሽ ሰፖርቶች አሉ። ሀያ አምስት ሺ ያለ እያለ ሊወርድ ይችላል። አይመጣም ብላችሁ ለምትሉ ሰዎች ፕሊዝ ከዚህ በፊት የሰራዋቸውን ቪዲዮዎች ተመልከቱ። የማይመጣ ነገር የለም። ኤኒቲንግ ካን ሀፕን። ኦኬ፣ ኤኒቲንግ ካን ሀፕን። ሁልጊዜ ካሽ ፕሮፊት ላይ በምትሆኑበት ጊዜ ካሽ ለመያዝ ሞክሩ። ያንን ካሽ እንደዚህ በሚወርዱበት ሰዓት ላይ አይታችሁ ዲፕሎይ ታደርጋላችሁ። አሁን ስለቀነሰ የሚገባ ሰው ካለ ሞኝ ነው፣ ምክንያቱም ሞር ፈርደር ሊወርድ ይችላል። ወደ ዴይሊ የሚሄድና ያሳያቸው ትንሽ ነገር ሰፖርትና ሬዚስታንት ኤሪያ ላይ መግባት እንዴት ጥሩ እንደሆነ ላሳያቸው። ሁልጊዜ ይህንን እንደዚህ አስምራችሁ ጠብቁ። ምክንያቱም አሁን ለምሳሌ መቶ እዚህ ጋር መቶ 23 ሺ ዳላር ላይ ነበረው አይደለ? እዚህ ጋር መቶ 23 ሺ ዶላር ላይ ያየ ሰው ምን ይላል? ኦ ቢትኮይን ወረደ አራይት። እዚህ አካባቢ ላይ ያለ ያየ ሰው ኦ ማይ ጋድነስ ወረደ ይላል። ስንት ላይ ያገኘዋል? መቶ 25 መቶ 23 ሺ። ኦ አገኘው ብሎ ሲገባ መቶ 20 ላይ ሲገባ ዴን ኔክስት ምንድን ነው ያለው ቢትኮይን ድሮፕ አደረገ ወደ ስንት ላይ? መቶ አስር ሺህ አካባቢ። መቶ ሺህ ብር ኢንቨስት ያደረገ ሰው ካለ ስንት ሺህ ሉዝ አደረገ ማለት ነው? አስራ ምናምን ሺህ ዶላር ሉዝ አደረገ። ግን ሎንግ ተርም ከሆነ ዳት ፋይን ተመልሶ በሚወጣበት ሰዓት ላይ ከበፊቱ አለፈ። ይሄ ፌክ ብሬክአውት ነው። መቶ ሀያ አራት ሺህ ደረሰ። ግን ኦረዲ እናንተ አስምራችሁ ይህንን እየጠበቃችሁ ከሆነ እዚህ ጋር ፕሮፊት ትወስዳላችሁ፣ ኢንኬዝ ቢመለስ በሚል ነው። ኦኬ ሰየው ከጨመረ ስ ፋይን ግን ከወረደ ኢማጂን፣ አሁን ሲወርድ ኦ ማይ ጉድነስ፣ ቢትኮይን ወረደም አምስት ሺህ ቀነሰል በሀይት ነው። ኔክስት የምንገዛው የት ነው? እዚች ሰፖርቷ ኤሪያ ላይ ነው፣ መቶ አስራ አንድ ሺህ አካባቢ ላይ ነው። ታች ከሆነ መቶ አስራ አንድ ሺህ አካባቢ ላይ ደረሰ ተመልሶ ወጣ፣ ን ድሮፕ አደረገ ራይት ድሮፕ አደረገ ን ተመልሶ ወጣ ድሮፕ አደረገ ተመልሶ ወጣ ድሮፕ አደረገ ተመልሶ ወጣ። ሰው ሲወጣ ምንድነው ያደረገው? ሎው አይደል ሃይ ሎወር ሃይ ኖ ኖ ኖ ሃይ ሎው ዴን ሃየር ሃይ ሃየር ሎው ሃየር ሃይ ዴን ዚጋ ሎው እያሳየን መጣ ድሮፕ እያደረገ ሄደ ማለት ነው። አሁን እዚህ ጋ ኦ ድሮፕ አደረገ ብሎ እዚህ አካባቢ የገዛ ሰው ት ጋይዘ ፉል ቢካዝ አይታችሁ ከሆነ ከዚህ በፊት ሰፖርት የነበረው የት ነው? እዚህ አካባቢ ላይ ነው ራይት። መተን እዚህ አካባቢ ላይ ሌላ እንትን እንገዛለን ማለት ነው። ዴን ሲወጣ መሸጥ የሚፈልግ ሰው እዚህ ጋ ትልቅ ሬዚስታንት ኤሪያዎች የነበሩበት እዚህ ጋ አይታችሁ ከሆነ ሬዚስታንት ነው። እዚህ ጋ አይታችሁ ከሆነ ሬዚስታንት ሸጣችሁ መውጣት ትችላላችሁ። ዴን ግን አይታችሁ ከሆነ ከዚህ በፊት ትልቅ ሰፖርት እና ሬዚስተንት የነበረው ኤሪያ እዛ አካባቢ ስለነበር እዛ ላይ ሸጠን ለመውጣት እንሞክራለን። ሰ ሁል ጊዜ ሰፖርት እና ሬዚስተንት ኤሪያዎችን ለማየት ሞክሩ። ይሄ ነጩን ላይን ኤት ሬዚስተንት ወደላይ እሱ ላይ ሲደርስ ይመለሳል፣ በቃ ሬዚስት ያደርገዋል ያንን ቦታ አልፎ መሄድ አይችልም። ወደ ታች ደግሞ ሲወርድ ደግሞ ይሄ እንደ ሰፖርት ያገለግለዋል። የሚወድቅን ነገር ጀስት እንዳይወድቅ፣ ፕራይሱ እንዳይወርድ፣ ከዚህ በታች እንዳይወርድ ይሄ እንደ ሰፖርት ገዢዎች ይመጡና እዚህ ጋር ይገዛሉ ን ሸጮች ይመጡና እዚህ ጋር ይሸጣሉ፣ ወይንም እዚኛው ጋር ይሸጣሉ ማለት ነው። ሶ ኢኒዌይስ፣ ይህንን ያህል ስለ ቢትኮይን ካልኳችሁ፣ ሴም ቲንግ ነው ቢትኮይን ሲወርድ ሌሎች ኮይኖችም ይወርዳሉ። ኢትሪየም አይታችሁ ከሆነ የትልቅ ሬዚስተንስ ኢ ቲንክ ሰፖርት ኤሪያ መሰለኝ ከዚህ በፊት ያሰመርኩት ግሪኑ ላይን እዛ ያን ብሬክ አድርጎ ከወረደ የሚቀጥለው የምንጠብቀው ትልቁ ሰፖርት ኤሪያ ያለው አን ሁለት ሺህ ምናምን ብር ላይ ነው። ግን ይሄንን ብዙ አላየወትም። ቢትኮይን ላይ ነበር ሰሞን ፎከስ ጎስ አድርገ የነበረው። ሶ ይሄንን ይመስላል። በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ። ሰብስክራይብ ማድረጋችሁን ናት አትርሱ። እንደዚሁም ይህን ቪዲዮ ለሌሎች ሰዎች ሼር አድርጉ። መልካም ጊዜ። ሰላም። ሙሉ ባይ።